አመሰግናለሁ። የኔ ትኩረት የመቶ ቀን እቅዱ ላይ ነው። ስለ ሪፖርቱ ብዙዎች ስለተናገሩ እኔ ከእሱ ጋር የሚገናኝ አንድ ታሪክ ብቻ ተናግሬ ጨርሳለሁ። ድሮ የሰው ልጅ እንዳሁኑ እሳት መጠቀም ከመጀመሩ በፊት እሳትን ያገኘው አንድ ሰው ነው ይባላል እና ሂዶ ለአንድ ቤተሰብ እሳት ማንደድ እንደሚችል ለእሳቱ ደግሞ እንጨት ማምጣት እንደሚችል ነገራቸው እንጨቱን ደረቅ እንጨቱን እያመጣ እሳቱን አነደደ እሱ ነው እንጨት የሚያመጣው እሱ ነው እሳት የሚያነደው ቤተሰቡ በሱ እንጨትና በሱ እሳት ብቻ ነበር የሚጠቀመው በኋላ ምግብ ሲያበስል አንድ አይነት ብቻ ምግብና በአንድ መንገድ ስለሚያበስል እዛ የነበረው ቤተሰብ ሁልጊዜ አንድ ነገር ከአንድ መንገድ መቀበሉ ሲሰለቸው እንዲህ ማድረግ አለብህ ምግቡም መቀየር አለበት፣ አበሳሰልህም መቀየር አለበት የሚል ሀሳብ ሲሰጡት አኮረፈ። አኮረፈና አንድ ቀን ማታ እሳቱንም አጥፍቶ እንጨቱንም ይዞ ጠፋ እና ቤተሰቡ ጠዋት ሲመጣ እሳትም የለም እንጨትም የለም እነሱ ደግሞ እንጨት እንዴት እንደሚመጣም አያውቁም እሳት እንዴት እንደሚነድም አያውቁም። እና ይመጣል ብለው አንድ ሁለት ቀን ጠበቁት፣ አልመጣም ሰውየ እሱ ደግሞ የሆነ ዋሻውስጥ ተቀምጦ ካሁን ካሁን ሲቸግራቸው ሲርባቸው ሲበርዳቸው ይጠሩኛል ብሎ ይጠብቃል። እነሱ ደግሞ የት እንዳለ ማያውቁም ሊጠሩት አልቻሉም። ስለዚህ የመጀመሪያው ስራቸው ሂደው እንጨቱን ደምን ብለው ከጫካ ፈልገው ደረቅ እንጨት እሱ ይዞ እንደሚመጣው አመጡ። ከዛ እንጨትና እንጨቱን ሲያፋጩት እሳት ፈጠረላቸው። ስለዚህ እሳቱን አነደዱ። አሁንም ምግቡን እሱ እንዴት እንደሚያበስል እያሰቡ ምግቡን ማብሰል ቀጠሉ። እሱ ግን እዛ ዋሻው ውስጡ ነው። አይ ካሁን ካሁን ይጠሩኛል እነዚህ ሰዎች ይራባሉ፣ ይበርዳቸዋል፣ ይሞታሉ እያለ እያሟረተ ጠበቀ። አልሆነም። እና ከብዙ ጊዜ በኋላ እንዴ ለምን ነው ማይጠሩኝ? ምን ሆነው ነው? ሙቶ ይሆን እንዴ ያልጠሩኝ ብሎ መጣ። ሲመጣ ቤት ውስጥ እንደውም እሳቱ በደንብ ይነዳል፣ እንጨቱም በጣም ተከምሯል። እንደውም የበለጠ ሰዎቹ ሁልጊዜ እንደሱ እንጨት እያፋጩ እሳት ማንደድ ሰልችቷቸው ከሌላ ማዕድን ክብሪት አውጥተዋል። ስለዚህ በቀላሉ እሳት ማንደድ ጀምረዋል እና ሲመጣ እሱ እሳት በሚያነድበት ዘመን የነበረው የእሳት ማንደድ ተቀይሯል። እንጨቱም መጣወጡ ተቀይሯል። የእሳት አነዳደዱም ተ የምግብ አበሳሰሉም ተቀይሯል። እና ሶስቱም ለእሱ እንግዳ ነው የሆነበት። እና ሲመጣ እንደውም ከነሱ አልፎ ጎረቤቱ ሁሉ እሳት እያነደደ ነው እና ምን አለ ይባላል፣ መጨረሻ ሰውዬው ሲሆን መጀመሪያ መሄድ አልነበረብኝም ጥዬ ከሄድኩ ደግሞ ቶሎ መምጣት ነበረብኝ አሁን ለክብሪቱም ለሰዓቱም ለምግቡም አዲስ ሰው ነው የሆንኩት አለ እና የኢትዮጵያ ጉዞ ሁልጊዜ በዚህ በመቶ ቀን እቅድ ሳየው እንደዚህ ነው የሚመስለኝ ሰዎች ይመስላቸዋል ትተው ሲሄዱ ወይም ሲተዉ ወይም እነሱ ሳይኖሩ ኢትዮጵያ እሳት ማንደድ የምታቆም ይመስላቸዋል ግን ሁልጊዜ ኢትዮጵያ እየሄደች ነው እንዲያውም እየቀየረች ነው እንዲያውም እያደገች ነው እንዲያውም እየተለወጠች ነው እና ያ ሰውዬ ይቀርበታል ያ ሰውዬ ያጠዋል ያንን እድል እንጂ የኢትዮጵያን መሄድ አያቆመውም፣ ምንጊዜ። እና ከሄደም ደግሞ ቶሎ ቢመጣ ጥሩ ነው። ካልሆነ ብዙ ነገሮች ተቀይረው፣ ብዙ ነገሮች አልፈው፣ ብዙ ታሪኮች ተሰርተው እንኳንስ ቀጣዩን እድገት አብሮ መሳተፍ ያንን ታሪክ ማወቅም እስኪደርሰው ሊደርስ የሚችልበት የእድገት ጉዞ ላይ እንዳለች ነው። ሁልጊዜ ይህንን እቅድ ሳይ የሚሰማኝ ይህን ለመናገር ነው። አመሰግናለሁ።